አሞራው በጣም የምወደው ጓደኛዬ ነው። የሱ ሚስት ስለሆንሽ በጣም እናከብርሻለን። ስለዚህ ጠፍተሻል፣ ለብዙ ወራት እያየሁሽ አይደለም። አዎ አንተ ደስተ አረት። እኔ በጣም በጣም በጣም በተለይ አሞራውን በማግባትሽ በጣም ደስተኛ ነኝ። በጣም መልካም ልጅ ነው። ሰሜናዊን የሚያጠነጥን ሰሜናዊ ነው። በጣም የምወደው ልጅ ነው። ሰሜናው የሚያጠነጥር ማለት እናንተ ቡድን ላይ የገባ ማለት ነው። እኛ ቡድን የገባ ሰሜናዊ ሰማይ፣ እናንተ ቡድን ላይ ከገባ እኔ ራሴ አጠፋለሁ፣ ትሰቀላለሁ። ገባ እኮ አዲስ አበባ ነው አለሽው? አሜሪካ። አዎ አላገኘሹም? አሞራውን አለቀ። አላገኘሽውም ስምህ ማነው ቅዱስ አቡ ፋኖ ዘ ማራ ወሎ የመካከለኛው ተረጋጋ ኦኬ አንተስ ስምህ ማነው ይሄ ስም የለውም አሸወድራዬ አሸወድራዬ ተረጋጋ እሺ

ልትወርዱልኝ ትችላላችሁ። በሰላም በደንብ